አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደምናችሁ ውድ አዲስ ፊዚዮቴራፒ የዩቲብ ቻናል ቤተሰቦች ይዘልን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ የዲስክ መንሸራተት መዳን ይችላል የሚለውን ጥያቄ እመልስላችኋለሁ። 90 ፐርሰንት የሚሆኑት የዲስክ መንሸራተት ታማሚዎች ያለ ሰርጀሪ ኮንዘርቫቲቭ በሆኑ የህክምና ዘዴዎች ከህመሙ ፎስ ያገኛሉ። 10 ፐርሰንቱ ደግሞ በሰርጀሪ ህክምና የሚያገኙ ሲሆን ሙሉ በሙሉ ከህመሙ አይድኑ፣ ከተወሰነ የአካል ጉዳተኝነት ወይም ዲሴቢሊቲ ጋር ቀሪ ህይወታቸውን ይቀጥላሉ። በዚህ ቪዲዮ የዲስክ መንሸራተት በሽታ ደረጃዎችንና ምን አይነት የህክምና አማራጮች እንደሚሰጥ በአጭር ይዤላችሁ መጥቻለሁ። አብረን እንመለከታለን። በመጀመሪያ ዲስክ የሚባለው የጀርባ አከርካሪ አጥንት መገጣጠሚያ ምን አይነት ስትራክቸር እንደሆነ ላስረዳችሁ። ዲስክ ማለት በእያንዳንዱ የአከርካሪ አጥንታችን ርብራብ መካከል እንደዚህ በየመሃሉ የሚገኝ ስትራክቸር ነው። ዲስክ ከሁለት አይነት ተፈጥሯዊ መዋቅሮች የተሰራ ነው። አንደኛውና የውንጨኛው በኩል ያለው ቀለበት መሰል ነገር አንዱለስ ፊብሮሲስ ብለን እንጠራዋለን። ሁለተኛው ደግሞ መሃል ላይ ያለው ደጂ ወፍራም አይነት ፈሳሽ ሲሆን ኑክሌስ ፖርፖዘስ በመባል ይጠራል። ይሄ ኑክሌስ ፖርፖዘስ ነው በምንራመድበት ጊዜ፣ በምንጎነበስበት ጊዜ ሾክ አብዞርብ የሚያደርገውና ሰውነታችን ሊጠጣጠፍ የሚያደርገው ይሄ ፈሳሽ ነገር ነው። የውጭኛው ደግሞ አንዱለስ ፊብሮሲስ የሚባለው ዲስኩ የዲስኩ ፈሳሽ ወደ ውጭ እንዳይወጣ ነርቩን እንዳይጫን ያንን አጥቶ ወይም ይዘው ነው ማለት ነው። ታዲያ የዲስክ መንሸራተት ተከሰተ የሚባለው ምን ሲሆን ነው? በጊዜ ሂደት በእድሜ ሊሆን ይችላል። የዲስክ መንሸራተት በሽታ ብዙ መንስኤዎች አሉት። በዛ ምክንያት ይሄ የውጨኛው ዲስክ እየተተረተረ እየሄደ ይሄ ፈሳሹ ነገር ይሄንን የውጭኛውን ዲስክ ይገፋውና የነርቭ የሚያልፉበት ካናል ወይም ቱቦ ሲያቀርበው ወይም ደግሞ ከዛም አልፎ ነርቡ ሲጫነው ይሄ የዲስክ መሸራተት ይባላል ማለት ነው። የዲስክ መሸራተት በሽታ ሶስት ደረጃዎች አሉት። የዲስክ መሸራተት መዳን ይችላል የሚለውን ጥያቄ በእነዚህ ሦስት ደረጃዎች ላይ የተመሰረተ ነው። ቀለል ያለ ከሆነ የመዳን እድሉም በዛው ያህል ከፍተኛ ነው። ከፍተኛ ደግሞ የዲስክ መሸራተት ከሆነ ደግሞ ደረጃው የመዳደዱ ከፍተኛ ነው። ወይም ደግሞ በህክምና የተወሰነ እርዳታ ተደርጎላችሁ ግን ጠሪው ህይወታችሁን የተወሰነ ዲሴቢሊቲ ጋር፣ የአካል ጉዳተኝነት ጋር ልትቀጥሉ ትችላላችሁ ማለት ነው። ስለዚህ ሶስቱን ደረጃዎች አብረን እንመልከት። የመጀመሪያው ደረጃ ዲስክ በእጅ ይባላል። ቅድም ያልኳችሁ በዲስኩ መካከል ያለው ፈሳሽ ነገር በትንሹ ወደ ውጭ አፈንግጦ የውጭኛውን አኑለስ ፋይብሮሰስ ያለውን ቀለበትን ተጭኖት ወደ ውጭ ካፈለገጠ ይህ ደረጃ አንድ ነው የሚባለው። ማለትም ነርቭን አልተጫነውም፣ ነገር ግን የነርቭን መውጫ በተወሰነ ደረጃ አጠቆታል። ይሄ በዚህ ደረጃ ያሉ ሰዎች የእግር ህመም ብዙ የላቸውም። ህመሙ የወገብ ህመም ላይ ነው፣ ወይም ደግሞ መቀመጫ አካባቢ የተወሰነ ያለውና ወደ እግር ህመም የላቸውም። የመጀመሪያው ደረጃ ይሄንን ይመስላል። ሁለተኛው ደረጃ ደግሞ የዲስክ መሸራተቱ የተወሰነ የውስጠኛውን የአንደስ ፊብሮሲስ የቀለበቱን ትንሽ እንደ መተተር አደጋ ይኖረዋል። የመተተር አይነት ይኖረዋልና የበለጠ ያፈነገጠ ይሆንና ነርቡን በተወሰነ መልኩ ይጫነዋል። ይሄ ደግሞ ትክክለኛ የህመም በእግር ላይ ባያሳድርም የተወሰነ የማቃጠል የመደንዘዝ አይነት አልፎ አልፎ የመወር አይነት ስሜት ወደ እግር ከወገብ እንዲሰራጭ ያደርጋል። ከዛኛው ጋር ዋና የሚለየው ነገር ከደረጃ አንድ ዲስክ መንሸራተት ጋር ሁለት ነገር ነው። አንደኛው ይሄ የነርቭ ላይ የመጫን አይነት ነገር ይኖረዋል የበለጠ ነው የነርቭን ቱቦ የሚያጠበው። ሁለተኛ ደግሞ የዲስኩ ቀለበት የተወሰነ በውስጥ በኩል የመጠጠር አደጋ ይኖረዋል። የተወሰነ ይተረተራል ጉዳቱ ከፍ ያለ ነው ማለት ነው። ሶስተኛው እና የመጨረሻው አደገኛው ደግሞ የዲስክ መንሸራተት ደረጃ ምንድን ነው? የውጨኛው ቀለበት ሙሉ በሙሉ ተረተረና ፈሳሹ ያው ውስጥ ያለው ኑክሌስ ፖርፖዞ ሲያለው ፈሳሹ ወደ ውጨኛው የነርቭ ቱቡ ያልቅና ከፍተኛ የሆነ የነርቭ በሽታ በእግር ላይ ያመጣል ማለት ነው። ያ ማለት ምንድ ነው? የእግር መዛር አይነት የሚኖረዋል፣ ቋሚ የሆነ የእግር መዛር ማለት ነው። ድንገት አንዳንዴ ሲሆን ብዙ ጊዜ ቋሚ የሆነ የእግር መክዳት፣ የእግር መዛር ይኖረዋል። እንደገና ደግሞ ሽንትን፣ ሰገራን የመቆጣጠር ችግር ሊኖር ይችላል። እና በአጠቃላይ በሚራመዱበት ጊዜ ያስለቅሳቸዋል። ምናልባት ከዘራ ወይም ዊልቸር መጠቀም ይኖርባቸዋል ማለት ነው። ይሄ ሶስተኛው ደረጃ አለፍ ካሉት ሁለተኛ ደረጃዎች የሚለየው ምንድን ነው? ይሄ የውጭኛው ቀረበት ያለው ነገር በተወሰነ ደረጃ መተርተር ብቻ ሳይሆን ሙሉ በሙሉ ብሬክውት ያደርጋል። ስለዚህ ይሄ የተሸራተተው ዲስክ ወይም ደግሞ ፈሳሹ ነገር ወደ ነርቡ ወጥቶ ይጫናል፣ ወይም ደግሞ ያ የመቆጣት አይነት ነርዱ ላይ ያሳድራል ማለት ነው። ስለዚህ ወደ ዋና ጥያቄያችን የዲስክ መንሸራተት ይድናል ወይ ወደሚለው ጥያቄ ስንመለስ ደረጃ አንድና ደረጃ ሁለት የዲስክ መሸራተት መዳን ይችላሉ። ደረጃ ሶስት የዲስክ መሸራተት ግን በተወሰነ ደረጃ በህክምና ቢረዳም ምናልባት ሳጀሪ ይሆናል አማራጩ እና ሙሉ በሙሉ መዳን አይችልም። ታዲያ እንዴት ነው የዲስክ መሸራተት መዳን የሚችለው? የሚለውን ደግሞ አብረን እንይ። የዲስክ መሸራተት መዳን የሚችለው በብዙ አይነት የህክምና አይነቶች ነው። ከህክምናዎቹ መካከል አንደኛው ሜዲኬሽን ቴራፒ ይኖራል። የመድኃኒት ህክምና ማለት ነው። ሐኪሞች ያንን የተቆጣው ዲስክ እንዲያገግም፣ እንዲሻሻል የተለያዩ አንቲኢንፍላማቶሪ ድረጎችን ሊያዙ ይችላሉ። መስል ሪላክስታንትስ የሚባል ወይም የጡንቻ ቅስፈት አብሮ ስለሚኖር የወገብ አካባቢ ያሉ ጥንቾች ዘላ የሚያደርጉ መድኃኒቶች ሊያዙ ይችላሉ። እንደዚህ አይነት በመድኃኒት ደረጃ በሚሰጥ ህክምና የወገብ ህመም ይሄ የዲስክ መሸራተት ህመም ሊድን ይችላል። ሌላኛው ደግሞ በተለይ ሁለተኛው አይነት ደረጃ ያለባቸው ያው የተሸራተተው ዲስክ ነርቩን እንደተረገጠ በኤም አር አይ ታይቶ የተረጋገጠ ነገር ካለ ሌላ ደግሞ ይሄ ህመም የሚድንበት ሌላ አስተማማኝ የሆነ ህክምና ዘዴ አለ። እሱ ደግሞ ስቴሮይድ ኢንጀክሽን ይባላል። ይሄ ስቴሮይድ ኢንጀክሽን ማለት ምንድነው ኢንዶስኮፒን በመታገዝ በመርፌ ያንን የተቆጣውን ነርፍ ያ ማለት ጫለ የደረሰበትን በዲስኩ ጫለ የደረሰበትን ነርፍ መርፌ ይወጋል ያ መርፌ ነርፉን ምንድነው የሚያደርገው ሺሪንክ ነው የሚያደርገው ያ ማለት ነርፉ መጀመሪያ የነበረውን ቅጥነት የበለጠ መጀመሪያ ከነበረ ውፍረት የበለጠ እንዲቀጥን ያደርገዋል ስለዚህ በዛ በጠበበው የነርቭ ቱቦ ውስጥ ጫና ይቀንሳል ማለት ነው። በዚህ ህክምናውን ማድረግ ይቻላል ማለት ነው። ከዛ በኋላ የወገብ ህማሙ ይጠፋል፣ የእግር ህማሙ እንደዚሁ በከፍተኛ ሁኔታ ይቀንሳል ማለት ነው። ሌላኛው ደግሞ ኮንዘርቫቲ ተፈጥሯዊ የሆነ ህክምና ደግሞ የፊዚዮቴራፒ ህክምና ዘዴ ነው። እኔም እንደምታቁት የፊዚዮቴራፒ ሐኪም ነው። ብዙ ጊዜ ግን እዚህ ኢትዮጵያ ውስጥ ፊዚዮቴራፒ ስለሚባለው ነገር የተሳሳተ ግንዛቤ ነው ያለው። ያ ማለት ምንድን ነው? ሰዎች ፊዚዮቴራፒ ሲባል የሚመስላቸው ማሳጅ ነው። ፊዚዮቴራፒ ማለት ማሳጅ አይደለም። እኔ ይሄንን ሙያ ከጅማ ዩኒቨርሲቲ ነው በ2014 ዓ.ም ተምሬ በዩኒቨርሲቲ ደረጃ የተመረቅኩትና እንደዚህ ስድስት ሰልጥኜ ነው እንደዛ፣ ፊዚዮቴራፒ ያሉ የሚሰሩ ሰዎች አሉ። ወይም ደግሞ እነዚህ መገጣጠሚያ የሚያውቋቁ ሰዎች ካይሮፕራክተሮች የሚባሉ እንደዚህ በስድስትወር ስልጠና እያገኙ የሚሰሩ እነሱም ፊዚዮቴራፒ አይደለም። ሌሎችን ሌሎችም እንደዚህ አይነት አንዱና እነሱ ሳይሆን ይሄ ዘመኑ በደረሰበት የፊዚዮቴራፒ ህክምና የሚሰጥ የህክምና አይነት አለ። እሱ ውስጡ ብዙ ኮምፖኔንቶች አሉት። የተለያዩ አይነት ማሽኖች አሉ። ለምሳሌ አሁን ለዲስክ መንሸራተት በጣም አሪፍ የሆነ ማሽን አለ፣ አልትራሶኒክ ቴራፒ የሚባል በሱ አስር ደቂቃ አስራ አምስት ደቂቃ ለአንድ ሳምንት ለሁለት ሳምንት በዚህ ማሽን ህክምና በማድረግ ያንን የቆሰለው ዲስክ እንዲድን ማድረግ ይቻላል። ሌላኛው ደግሞ የፊዚዮቴራፒ ህክምና ዘዴ ምንድን ነው? ኤክሰርሳይዝ ቴራፒ የሚባል አለ። ይህ ደግሞ ስፖርት እንቅስቃሴዎችን መሰረት ያደረገ የህክምና ዘዴ ነው። በስፖርት በቤት ውስጥ ማለትም ፍሌክሲቪቲ ኤክሰርሳይዝ በምንላቸው የዲስክ መሸራተት እንዴት እንደምናክም የለቀኩት ቪዲዮ አለ። በዚህ ቪዲዮ መጨረሻ ስክሪን ላይ አስቀምጥላችኋለሁ። እሱን በቤታችሁ እንደዚሁ የተለማመዳችሁ የዲስክ መሸራተትንም በቤታችሁ ማከም ትችላላችሁ። ስለዚህ ለዛሬ ይሄላችሁ የመጣሁት ቪዲዮ ይሄ ይመስላል። የዲስክ መሸራተት መዳን ይችላል ለሚለው ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ያን ያህል ብዙ መጨናነቅ የለባችሁም። ህክምና በአግባቡ ማድረግ ላይ ያለባችሁ። ከዛ በኋላ ደግሞ እኔ እዚህ ቻናል ላይ ስለ ዲስክ መንሸራተት የምለቃቸውን ቪዲዮዎች በቤት ውስጥ የሚደረጉ የህክምና ዘዴዎችን መተግበር ብቻ ያለባችሁ። ብዙ ማሰብ የለባችሁም። መዳን የሚችል በሽታ ነው። በአግባቡ ግን ካስታከማችሁት በጊዜው ቀስ በቀስ እየተባባሰ የማይድንበት ደረጃ ሊደርስ ስለሚችል በጊዜ ህክምና እንድታረጉ ነው ማሳስበው። በስተመጨረሻ ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚሁም ቻናሉ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ቻው